እያረኝ ሰውነቴ እንደዋ ቀለጠ ቤቴ በብርሃኑ በታዩት ምን እንደሚመስል ውስጤ ያለው በሙሉ ውስጤ ያለው ኢነርጂ በሙሉ ወጧል ማለት ነው ወይ ከዚያውም በጠዋት በጠዋት ነው የጀመርሁት። ሰባት ሰዓት ከሀያ የጀመርሁ ግቢ መጥረግ አስር ሰዓት ተኩል ነው የጨረሱት ማለት ነው። በጣም ሰፊ ነው ግቢው። በጣም እንግዲህ ፀሐይ ሳይበዛ ብዬ በጧት የጀመሩት ልጅቷ ትምህርት ቤት ስትሄድ እውነት እንደዚህ ሆናችሁ ገንዘባችሁን ቁም ነገር ላይ አውሉት። ባለፈውም ነገር ያችኋለሁ እና እንደዚህ ሆናችሁ የምሰሩትን ገንዘብ ቁም ነገር ላይ አውጡ። ባል ያላችሁ ለባላችሁ የምትልኩትን ፕሮግራም አስይዙት በፕሮግራም ምክንያቱም እናንተ ደም እየተፋችሁ እየሰራችሁ የምትልኩለት እሱ ውጭ ብሎ እግሩን ዘርግቶ ጫት የሚቅም ሲጋራ የሚያጨስ እንደዚህ የሆነ እንዲ እንትን እንዲጫወትባችሁ አትፍቅሩ። ምክንያቱም ነገ የሚሄዳችሁ ሀገር ቤት ስትገቡ እንደዚሁ ከባድ ዋጋ ነው የምትከፍሉት እና የምትልኩለት። ልጆች ካላችሁ ለልጅ ግድ ነው። እሱም ይስራ፣ እናንተም ስሩ። መቶ ፐርሰንት ወይም ሀምሳ ፐርሰንት አለመላክ ነው። ሀያ አምስት ፐርሰንት ራሱ ይበዛል። እኔ አስር ፐርሰንት ራሱ መላክ አይጠበቅባችሁ። ምክንያቱም አባት ነው አሳድጋለሁ ካለ ማሳደግ መቻል አለበት እና ራሴውን የዘወረው እኔ ማለት ነው። ምክንያቱም ይሄን እንምለው እንደዚህም ሁሌ እንደዚህ አይነት ቪዲዮ ምናምን ልትሉት ትችላላችሁ። እውነቴን ነው። ድካሙን የሚያውቀው ድካሙ ቦታ ያለ ሰው ነው። ድካሙን የሚያውቀው ድካሙ ቦታ ያለ ሰው ብቻ ነው። ምክንያቱም ዋጋ የከፈለበት ያገኘውና ዋጋ ያልከፈለበት ያገኘው አንድ አይደለም። ድምጼ ሁሉ ትራክ እያረገ ነውና አሁን ገና ስንት ስራ ይጠበቅብኛል እና እንደዚህ ዋጋ ከፍላችሁ የላካላችሁለትን አንዳንዱ ደግሞ በላይ ላይ ሚስት ያገባል እኮ ልጆች ካላችሁ ቢያንስ በሶስት ወር በሁለት ወር መላክ ግድ ይላል ግን በየወሩ የናንተን ሂሳብ የናንተን ብር እሱ ማን ነው የናንተን ብር በየወሩ ምን አረግሽው እንዴት አረግሽው በዚህ አጋጣሚ አንዲት ልጅ አለች። በጣም ሳላ ደንቃት ማላልፍ ማለት ነው። ምክንያቱም ህይወት ያስተምራቸዋል አጠገባችሁ የግዴታ ማግባት መውለድ አይጠበቅባችሁም። አጠገቢ ያለች ልጅ ትሰራለች እሷ እሱም ይሰራል። ምን የመሰለ ቤት ሰርተዋል። እያንዳንዱ ሂሳብ በፕሮግራም ነው በፕሮግራም ነው። በወር እሷ ትልቅ ትሰራለች፣ ታጠራቅማለች፣ እቁብ ትገባለች፣ ከእኛ ጋራ ትልካለች። የሚያምር ቤት የሚያምር ዘመናዊ ቤት ገዛች፣ ሰሩ ማለት ነው። እሱም ጠንክሮ እየሰራ መሬት የሆነ ቦታ አላቸው እሱን ሽጦ ባጃጅ ሰራ ገዛ፣ ሁለት ባጃጅ ማለት ነው። ሁለት ባጃጅ ገዝቶ አንዱን እሱ ይሰራበታል፣ አንዱን አንዲት ልጅ አለቻቸው። የሚገርማችሁ እንኳን ዘይት እንኳን እንደዚህ ዝንቅ ብሎ በዝት ብሎ እንዲበላ እንኳን አይፈልግም። ምክንያቱም የቤቱን አስቤዛ እሷ ልፍታ፣ በቃ ስትመጣ እንድትመጣ ጎደሏቸው እንዲሞላ ነገ የተሻለ ህይወት እንዲኖራቸው ስለሚፈልጉ ማለት ነው አንዲት ደግሞ በተቃራኒ ሁለት ልጆች አላት እነዚህም አጠገብ የዚሁ ስደት ላይ ያማቃቸው እንማወራችሁ ሁለት ልጆች አሏት በየወሩ ወር እራሱ አይደርስም በየወሩ ያላትን እየላከችለት አይበቃውም እንደገና ተበድራ ትልካለች ከዛ ያብድር ሲከፈል እንደገና የሱ ሲላክ ባዷን ሁለት አመት ባዷን ነው የቀረችው። ከዛ እግዚአብሔር ሲያጋለጠው ትምህርት ቤት አስገብቶ በወር አምስት ሊትር ነው የሚበቃ ዘይት አለች አላት። ከዛ ያንን ዘይት ያንን ዘይትም እንኳን ላከችለት፣ ያን ሁሉ ዩኒፎርም። ከዛ ደግሞ ዩኒፎርም ማጠባል አልቻልኩም ማለት እሱ ቁጭ ብሎ ስራ የለ አይሰራ፣ እሷ መጣች እሷ። ጫት ይዞ ሲንጓልል ነው የሚውለው። ይሄንን አሁን ምሳሌ የምነግራችሁ ሁሉም አሁን አስቀምጣችሁ ያመጣችሁት ባላችሁ ባስቀምጣችሁበት ላይ ገኝላችሁ ይችላል። ግን እናንተ ልባም ሆናችሁ መያዝ መቻል አለባችሁ። ቤታችሁ ነው፣ ትዳራችሁ ነው። እሱ መስራት አለበት። እናንተ መስራት ነገ ጉልበታችሁ ሲደክም እንደዚህ ላባቸው ሲፈስስ እና ሲያልቅ ነገ ባዶችሁን ስትቀሩ እናታችሁም አትፈልጋችሁ እንኳን ባላችሁ ልጆቻችሁ ራሱ ትናንትና የተሻለ ነገር እያደረግሽልን ነበር፣ ዛሬ ግን ባዷችን ቀረን ብለው ሊያንጓጠጧችሁ ይችላሉ። እና ስደት ላይ ያላቸው ሴቶች ለልጆቼ ለባሌ ባሌን ከምንም በላይ ያምነዋለሁ። በእናንተ ብር የሚያገቡ ስንት ሴቶች አሉ። በእናንተ ብር ማለት ነው። እና ጥንቃቄ አድርጉ ማለት እፈልጋለሁ። ሌላው በዚህ አጋጣሚ መናገር የምፈልገው ነገር በአማራ ክልል ላይ እየተደረገ ያለውን ጦርነት ማንም ልባት ወይም ደግሞ ግድ ሊለው አልቻለም። በተለይ የአማራ ፋኖች አሁንም መናገር የምፈልገው የድሮን አሰሳ በተለይ ጎጃም ላይ የተደራጀ ጓዛቸውን ጠቅልለው በየቦታው እየተንቀሳቀሱ እንደሆነ የፋኖ አመራርን ጎጃም አካባቢ ነው። ይህን መረጃ መነግራቸው ጎጃም አካባቢ በወሎ በጎንደር በሸዋ አጠቃላይ አፈ ባሃ ለማ አዳክመን ። ምክንያቱም ሰሞኑን በወሎ የወሎ ጀግኖች የሰሩትን የቤት አማራ ጀግኖች የሰሩትን ታውቃላችሁ። ይሄ ቁጭት ስላደረበት በድሮንና በጀት መታገዝና መዋጋት ነው የሚፈልገው። ይሄ ስለሚሆን ሁላችንም አላፊነታችንን እንወጣ። ቤተሰቦቻችን ታን ንገሯቸው ለብልጽግና ተገዥ እንዳይሆኑ ለብልጽግና ታዛዥ እንዳይሆን። ሌላው አማራ ክልል ላይ ተመስገን ጥሩ ነህ የሚባል ዲቃላ ማንነቱ የማይታወቅ የአማራ ውጭ የአማራ ምክትል ጠቅላይ ሚኒስተር ምንድን ነው የሚባለው? ምክትል ጠቅላይ ሚኒስተር ነው ምናምን የሚባለው። እንዴት አማራ ክልል ላይ እንዴት ባህር ዳርን የመሰለ ሀገር ላይ አንድ እሱንም አጥፍቶ የሚጠፋ እንዴት ይጠፋል? እነ እንዳውጣ አመራሮችን እውነት ይህ ኑሮ አልመረራችሁም? ስቃይ አልበዛባችሁ? መሰደድ፣ መራብ፣ መቸገር አልበዛባችሁም? ይህ ሁሉ እስከ መቼ ድረስ ነው? እናንተ ቁጭ ብላችሁ በለን እያላችሁን ያላችሁት። በቃ ሊበቃ ይገባል። ልታስቆሙት ይገባል። እናንተ ናችሁ ህዝብ፣ እናንተ ናችሁ ማስቆም የምትችሉት ማንም ሊያስቆሙ አይችሉም። እንደ አማራ ሌላው ብሔር ብሄረሰብ ትናንት ወዲያ የመስቀለት ጉራጌ ላይ እያደረገውን የጉራጌ ልጆች መናገር ትችላላችሁ። በየቦታው ደም አፍሰስን የጀመረው ሌላው ወለጋ ላይ የድረሱልኝ ጥሪ እያስተላለፉ ነው ያሉት። ለምንድን ነው ይሄ እየሆነ ያለው? ማንም ይደርስላቸው የፍጥኛ ስራው ዋጋ እያስከፈሏቸው እንደሆነ እና አማራ ክልል ላይ ያለውን የኦሮሞ ተወላጅ ለምን አታስወጡትም? ሌላ ብሄር ብሄረሰብ ተወላጅ ለምን አታስወጡት? እናንተ እየጠ አማራ እየጸዳ፣ እናንተ ግን ሌላውን አቅፋችሁ እሽሩሩ ትላላችሁ። ማን በሞተበት ማን ሊኖርበት ነው? ልታስቆሙት ይገባል። ስቶፕ ልትሉት ይገባል። ቁጭ ብሎ ስልክ የጸጥታ ኃይል ተብሎ በአብይ አህመድ ተልኮ በሽመልስ አብደሳ ተልኮ አማራን የማጽደስ ስራ እየተሰራ ነው ያለ። ሁሌ አንዳንድ ሰዎች አላችሁ፣ ዘረኝነት ይብቃ፣ አገራችን ሰላም ይሁን። ሰላም ምን ማንጣላ እናንተ እየተገደላችሁ፣ እየተጨፈጨፋችሁ፣ እየተሰደዳችሁ አይደለም? ቪዲዮን አስገባላችኋል። ይሄ ለምንድን ነው ሊሆን የሚችለው? እናንተ ቆም ብላችሁ ማየት ስላአቃታችሁ ነው። በስደት ሁሉ ሰው መኖር አይፈልግም። ሀገሩ ላይ ገብቶ የተሻለን አየር ንጹህ አየር ኦክሲጅን ከእግዚአብሔር ያለውን ንጹህ አየር እየወሰደ እየሳብ መኖር ይፈልጋል። ግን ሀገራችን መሪ ተብሎ የተቀመጠው ሰው ዘራጥፊ ነው ዘራጥፊ ነው ይሄ ሁሉ ሚሆነው። የአማራ ህዝብን ለማጥፋት ነው። የአማራን ህዝብ አጥፍቶ የራሱን ብሄር የራሱን ብሄር ብቻ ማስቀመጥ ነው። እስቲ ተመልከቱ፣ ግንዱን ቅቤ ሲቀቡት አላያችሁም? ሴቶች፣ ህዝብ እየተራበን ያለው ህዝብ እየተሰቃየን ያለው በዚህ ልክ ከተማ ላይ ሁለት ጉርድ ዛፍ ቅቤ ሲቀባ እያየው ነው። ወዴት እየተሄድን ያለው? ወዴት እየሄድን ያለ ነው? ሰው የሚበላው ያለው እውነት፣ አሁን እንደው እስኪ በተለይ በተለይ ማለት ብዙ ያልተሆነ ነገር የምትለላጡ ሰዎች ማለት ነው፣ የምትለላጡ ሰዎች አገራችሁ ላይ እውነት ሰው ጠግቦ እያደረን ያለው? እየተሰቃየ እየተራበ እየተሰደደ አይደለም ያለው? ስቃይ ዋጋ እየከፈለ አይደለም ያለው? ይህ ሁሉ የሚሆነው አሁንም አሁንም መነቃት መቻል አለበት። ተኝታ ያለ ብሔር ብሔረሰብ ተነስተ ከአማራ ጎን መቆም አለብን። እንደ አማራ መሰለፍና መታገል አለብህ። ነገ አንተ ቤት ይመጣል። ጉራጌ ላይ መንገዱ እንኳን አስተካክሎ አልሰራውትም። ጉራጌ ላይ የጉራጌን መንገድ እንኳን አስተካክሎ እንዳልሰሩት እየተናገሩ ነው የሀገሩ ልጆች። እንደሚያስታቅቅ ለመሄድ እርጉዝና ታማሚ መሄድ እንደማይችል ይሄ ባል ግን የራሱን ሀገር ጅማን እያለማን ያለው አንዳንዴ የህዝብ ህዝብ ጋር ህዝብ እኮ ተባባሪ እኮ ነው ያለው። ህዝብ እኮ ነው እየተባበረ። ታዲያ አታዩትም እንዴ? ህዝብ እኮ ነው፣ ታዲያ እያጋለጠ ያለ ነው። እነሱን ከገደላችሁ እኛን ነው እንግደሉ፣ እኛ ነው እንገላችሁ፣ እነሱን ግደሉ መጀመሪያ እኛን ብለው ህዝብ ከጎን መቆማ የለበትም። ይህን ስል ለአማራ ህዝብ ድምፅ የሚሆኑ የሚቆረቆር የሉ ማለት፣ ለምሳሌ እንደነታዬ እንደነታዬ ቦጋለ አይነት ኮዳም አጋሰስ አለ። እንደነ ተመስገን ጥሩ ነው እና እንደነ አባው ተደስ ያለም ደግሞ በአማራ ክልል እንደነ ቀንዳውጣ ወዘተ በአማራ ክልል አለ። ይሄ ለምንድን ነው የሚሆነው? ሁላችንስ የዚህ ሀገር ተረካቢ ነው ከተባለ ለምንድን ነው ሀገር እንደ እኩል ማስተዳደር ያቃተው? አንዱ ለምን ይገደላል? አንዱ ለምን ይለማለታል? ሶ ከህዝብ ጋር ህዝብ ምን አገባው? መንግስት ነው ስትሉ ህዝቡ አሳልፎ እየሰጠ ያለው ህዝቡ ነው እንጂ ሙሉ ወለጋ ውስጥ ያለን፣ ለምሳሌ አማራ ክልል ላይ ያሉ የኦሮሞ ተወላጅ የትግራይ ተወላጅ ብሔር ብሄረሰብ ተወላጅ አለ አማራ ክልል አይደል? አሳልፎ ይሰጣል አሳልፎ አልሰጠም። ሶ እነሱም ደግሞ አሳልፎ የሚሰጡ በሀገራችን እነሱ ናቸውና ህዝብ አትንኩ ምናምን፣ ለምንድን ነው ህዝብ ማይነካ? ከዚህ በላይ ምንድን እንድንሆን ነው የምትፈልጉት? አልገባኝም። እኔ ከዚህ በላይ ምን ምን ሆን ነው? ከዚህ በላይ ማለት የቀረ ነገር አለ? ህዝብ ላይ ያልተደረገ የቀረ ነገር አለ? ሌላው አፋአድ በአፋአድ ውስጥ ያላችሁ ፋኑ አመራሮችም ሆነ ፋኖች የአማራን ህዝብ መከራ አታብዙት፣ አታርዝሙት። ከብልጽግና ጋር እኩል እየሰራችሁ እኛን ዋጋ አታስከፍሉ። ቤተሰቦቻችን አታስጨርሱም። ዘመዶቻችን ማየት፣ ከነሱ ጋር መቀመጥ፣ መጫወት ያምረናል። ዘመዶቻችን በስደት ሆነን ቀብረን አንጨርሳቸው። የወጣችሁ ለአማራ ህዝብ ነው፣ ለአማራ ለአንድ አላማ ነው። ለወጣችሁለት አላማ ጠንክራችሁ መስራት ብቻ ነው የሚገባችሁ እንዴ! እኔ በጣም የሚገርመኝ ነገር እኔ ዛሬም ነገም የምናገረው ነገር ጌታ ስራት የሚባል እና እስክንድር ነጋ ማስረሻ ሰጤ የሚባል ሆዳደሮች ከትግሉ ውስጥ ካሉ ከአፋድ ካሉ በጭራሽ በጭራሽ ሊሆን አይችልም፣ ሊሆን አይችልም። ምክንያቱም የሚናገሩትን መግለጫ እየሰማን ስለሆነ፣ ወንድሞቻችሁ ላይ ቃታ መሳብ ይቁም። የመጣችሁለትን ለአማራ ጠላት፣ አማራ ተገደለ ተሰደደ ብላችሁ የወጣችሁለትን አላማ አትርሱት። እርስ በርስ ቃታ መሳብ ምን የሚሉት ነው? ከምንድን ነው? ምንድን ልትባሉ ነው? ወንድሞቻችሁ አልተገደሉም? ጋሽ ደረጀ አርበኛ ደረጀ፣ የምወድህ የምሳሳልህ የማከብረ አቶ ፈንታሁን መሀቤ፣ የምናከብራችሁ በዚህ እድሜያችሁ ለወንድሞቻችሁ ከወንድሞቻችሁ ጋር እጅ ለእጅ መሆናችሁ መታገል ሲገባችሁ፣ በአንዱ በአንዱ ቃት አመሳ ምንድን ነው? መከታው ማሞ መግለጫ ሰጠ። ማስተባበያ ነው ወይስ ከምር ነው? አናቀውም። አረባካችሁ ተው እንጂ። እኔ በጣም ይገርመኛል። ለማንኛውም እኔ ማለት እንደዚህ ብዬ መናገር በጣም የሚደብረኝ ግን መረረን። ጎጃም ላይ ያለ ባንዳ መውጣት አለበት። ባንዳ አለ፣ ከትግሉ ውስጥ አለ ተሰግስጎ ዋጋ እያስከፈለ ያለ በአንድ አለ። ፋኖቹ ጥያቄ ሲጠይቁ ወደ እስር ቤት የሚወስዱ በእስር ተሰግስገው ለቅ ስልጣን ብቻ የሚቀመጡ አሉ። ለሆዳቸው የተቀመጡ አሉ። ሰላይ ሆነው የተቀመጡ አሉ። መውጣት መቻል አላችሁ። በአጠቃላይ በአማራ ትግል ውስጥ በአማራ ሕዝብ ውስጥ ተሰግሰገው ያሉ እናንተ አሁን ብትሞቱ ብትሞቱ ማለት ነው እናንተ ውስጥ ተደብቃችሁ ያላችሁ ገዳዮች፣ አስገዳዮች ማለት ነው። ወይም ደግሞ ፋኖ አንድ ጥያቄ የፋኖ ተዋጊ ለምንድን ነው እንደዚህ ምናምን ብሎ ጥያቄ እጅ አውጥቶ ሲጠይቁ ወደ ወይን ቤት የምትወረውሩ አላችሁ አላችሁ። መቆም መቻል አለበት። ለወጣችሁለት ለህዝብ ከሆነ ለሕዝብ ነው። እንደ ህዝብ ቁሙ፣ እነ ቆመ። እኛ እኮ ገንዘብ ማውጣት እምቢ አላልንም፣ እምቢ አላልንም። በእውነትና በእውነት ለናንተ አይደለም፣ ገንዘባችን ደማችን እንሰጣለን። በስደት ያለ ሁሉም ላይሆን ይችላል። በነገራችን ላይ በስደት ያለ በተለይ በአረብ አገራት ያሉ እህቱ ወንድሞች ደማቸውንም ይሰጣሉ። ምክንያቱም የሚናገሩት የሚቆሙት የቆሙት ለማንነታቸው ክብራቸውን ለማስመለስ ስለሆነ ነው። ሰው የአማራ ህዝብ ያለበትን መከራ ይሄ ለማንም አይደለም። የአሜሪካ ሀገር እንኳን ያለውን ችግር እየተናገረ እኔ ያለው ሌላው ሀገር ችግሩ አልገባው። ስለዚህ የአማራ ህዝብ ያለበትን መከራ ለማስቆም ወደፊት ለመሻገር መጀመሪያ ደረጃ መደራጀት፣ ህዝቡ አንድ እንዲሆን እናንተ ውስጣችሁ መጽዳት መቻል አለበት። አንዱ ሌባ ሆኖ አንዱ የእውነት ታጋይ ሆኖ ለእውነት የሚታገለው ከጀርባ እየተመታ እየተገደለ ሊሆን አይገባም። ይህ ይኸው ግልጽ ነው። የምናገረው ይህን ይመስላል። እንግዲህ አፈባህ የራሱን አደረጃጀት ጨርሶ እንደሚመጣ ተስፋ እናደርጋለን። ህዝቡ በጣም በጣም ሰቆቃ መሮታል። በጣም ሰልችቶታል ህዝቡ ይህን ነው እና፣ በአጠቃላይ ግን ይህንን ትግል ብሔር ብሔረሰቡን መደገፍ አለባችሁ ማለት ፈልጋለሁ። ያው ስሜታችሁ ሲነካ መናገር ከምትፈልጉት በላይ ትናገራላችሁ እና አመሰግናለሁ። መልካም ጊዜ ባይ